ሰላም፣ ሰላም ውድ የተከበራችሁ የቻናሊ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። እውነት ለመናገር ያክል ቤተሰብ ዛሬ በብሩኬ በሰራው ፕራንክ ብዙም ሀሳብ አልሰጠውበትም፣ ሀሳብ መስጠት ፈልጋለሁኝ። ሌላው ነገር ደግሞ ብሩኬ ደግሞ ልክ አይደለም በዛሬው ፕራንክ ያሉም ሰዎች አሉ። ለእነሱም ምላሽ መስጠት ፈልጋለሁ። በዛው ላይክ ሼር አድርጉልኝ። ብሩኬ ልክ ነው ለእኔ ልክ የሆነበት መንገድ ምን መሰላችሁ? ይሄንን ፕራንክ ለሃይሚ ማድረጉ አንደኛ የሃይሚን ጅግንነት ሃይሚዬ ጅግና ስለሆነች ስለሚተማመንባት ጨዋ ስለሆነች ይሄንን ነገር ጠንቅቆ ስለሚያቅ ነው፣ ስለሚተማመንባት ነው። ይሄን ጥያቄ ሊጠይቃት የቻለው በፍጹም እንደማታደርገው ስለሚያውቅ እሽም እንደማትለው ስለሚያውቅ ነው ይሄንን ፕራንክ አስቦበት የመጣው እንጂ፣ ብሩኬ ይሄንን ባያስብበት ኖሮ በጭራሽ እንትን አይልም፣ እንደዛ አይነት ጥያቄ አያቀርብላትም። ሲጀመር ብሩኬ አፋር ነው። ሌላው ነገር ደግሞ ብሩኬ አሁን ላይ ሀይሚየን አበሳጭቷታል፣ አናዷታል፣ አስኮርፏታል። አዎ አስኮርፏታል ግን ብሩኪ አሁን እኮ ባለ ውለታችን ነው። ቤተሰብ አንቅ ሰውም እንዴ አስባችሁታል ዲህ አይንዬ እኮ ፍላጎት አሟላለን ከኢትዮጵያ ድረስ አመጥቶ ዝድዋ እያዝናናለን። ያለው የእኛ ጨረቃ እኮ ፈታ እያለች ነው። ምን ሆናችሁ ነው? አንዳንድ ጊዜ እንኳን በቤተሰብ መሀል መግባት አቆሙ እንጂ ምንድን ነው? ሰውን በየቦታው ውቀሱት። ከባድ ነው፣ መወቀስ የለበትም። የሚወቀስና የማይወቀስ ቦታ ለይታችሁ እወቁ። ተረጋጉ እና እነዚህ በሚዋደድ ሰው መሀል መግባት ከባድ ነው። ለነጠንፌ የልብ ልብ ሰጠ በሚለው ደግሞ ቦታ ላይ ከኒ ጋር አብረሽ ማደር አግኝተች ነው ያለው ለነጠንፌ ይሄ ትልቅ የልብ ልብ መስጠት ነው። ብሩኬ ማለት ነው። እነጠንፌ እንኳን ይችን ያክል ንግግር አግኝተው ይቅርና፣ እንደውም የመጣ የሄደውን የኔ ይሁን የኔ ይሁን እያሉ ነው። ትክታክ መንደር ዞር ዞር በሉ። የብሩኬን ጓደኛ በሰሞኑ ብቅ ያለ አንድ ቆንጆ ሰው የኔ ነው የኔ ነው እያሉ እየተዋቀሱ ነው ያሉት። አደለም ቡሩኬ አንድ ሸበላ አግኝተው ለማለት ያክል ነው። እና ምንም የልብ ልብ መስጠት አይደለም፣ ቤተሰባት ትጨነቁ። ቡሩኬና ሀይሚ ከምንም በላይ ይተዋወቃሉ፣ ይግባባሉ። እዚህ ጋ የልብ ልብ ሊሰጥ የሚችለው ያው ፍቅረኛ አደሉም ብለው ይረዳሉ። ሀይሚ እምቢ ስላለች ማለት ነው። ሀይሚ እምቢ ያለች ደግሞ ለክብሯ ስለተጨነቀች ነው። ማለት ፍቅረኛሞች ናቸው ማለት ደግሞ ዘሎ አልጋ ላይ መውጣት አይደለም። የሚወጣበት ሰዓትና ጊዜ አለው። ሳይጋቡ አሁን በፍቅር እያሉ እንዴት ነው እንደርስ ስላላት የምታድረው እንዴ? ለክብሩ የሚጨነቅና ለክብሩ የማይጨነቅ ሰው አለ። እዚ ሀይሚዬ ደግሞ በክብሬ የምደራደር ሰው አይደለውኝም። እኔ በክብሬ ቀልድ አላቅም የምትል አንበሳ ናት። ይህንንም ቃል እንደምትለው በጣም እርግጠኛ ነኝ እኔ ማለት ነው። በጣም እርግጠኛ ስለሆንኩ ነው እንደዛ አስረግጭ የማወራው። እና ብዙም አትደሰቱ፣ ብዙም ለመውቀስ መሮጥ የለብንም። ለምን ብሩኬ ባይወዳት ትልቅ ቦታ ባይኖረው ለእሷ እዚህ ሰው ሀገር ላይ አምጥቶ ሀይሚን አያዝናናትም። ሲጀመር ቃሉንም አያከብርም። ቃል የገባውን ነገር ነው ያደረገው። እና ይሄ ፕራንክ ሁለቱም ይደራረጋሉ መረዳት አለብን። ሀይሚዬ ግን ከሚባለው በላይ አንበሳ ናት። እግዚአብሔርን ነው ምላችሁ ማለት ኦድ የለ እንዴ እኔ ምን አስጨነቀኝ? የምወዶ ሰው አይደለህ እተማመንበታለሁ፣ የልቤ ሚስጥር የማወራው አይደለህ ብላ። ሌላ ሰው ብትሆን ኦ ኦኬ ምናምን ብላ ቶሎ ወደ ገደለው ነው የምትገባው። ሀይሚ ግን ኖ ነው ያለችው። ኖ እንደዚ መሆን የለበትም። እንዲ ከመቼ ወዲህ ነው አንተ እንደዚህ አይነት ሰውነ? እንዲ እኔ እኮ የማቅ ሰው አይደለም። የሆነ ተቀይረህብኛል ምናምን ያለችው በጣም ደንግጣሌ፣ ተሚባለው በላይ ጭንቀቷም እኔ አልዋሻችሁም፣ በጣም አስጨንቆኛል። በጣም ነው የተጨነኩትኝ፣ እግዚአብሔር ነው የምላችሁ። ነገር ግን ምንድን ነው ብሩኬ ነው። ሌላ ሰው ቢሆን እኔ ስንት በተሳደብኩ ስንት በተናገርኩኝ ለዛ ምን አፌን የያዝኩት ለዛ ምን ውስጤ ምቅ አድርጌ የያዝኩት፣ እንጂ ሌላ ሰው ቢሆን እስማ ቤተሰቡ ስንት ቃል ስንት ናዳ ባወረድ። ጉንበላዊ ላይ ትላላችሁ። ምክንያቱም ለፕራንክ ፕራንክ ነው ነገር ፕራንክ ሆኖ ነገሩ፣ ሀይሚ ሊያሳምን የሄደበት መንገድ የብሩኬ ከባድ ነው። ውሃው መሰለኝ የሆነ እንዲያወራ ያደረገው ፉት ፉት እያለ በመሃል ምን የዱባይ ውሃ ያው ጨው ስላለበት ምናምን ነገር ብሩኬ ወደ ጠጅ ተቀየረ እንዴ? ያው እንግዲህ ሰርግና ምላሹን እንጠብቃለን፣ የሀይሚን ማለት ነው። ቻለው እንግዲህ ያው ሀይሚዬ እንደሆነች ዛሬ እንቅልፍ አይወስዳትም። ውዶቼ ምንድና ያለችው የሆነ ታይም ላይ እኔ የማረሰው ነገር እኔ እኮ ብድሬን ካልከፈልኩ እንቅልፌን አልተኛም ብላለ። ዛሬ እንቅልፏን አልተኛም። ስታስብልህ ስትቀምምልህ ነው የምታድረው። ነገ ደግሞ ሰርግና ምላሹን ያው ምላሹ የእሷ ምላሽ ጠብቅ። ዛሬ ያንተ ሰርግ አልነበረ ነገ የእሷን ምላሽ ጠብቃቶ ብሩኬ ትላላችሁ ዝጋ ማለት ነው። እና ውዶቼ ምንም አይክፋችሁ አትጨነቁ። ብሩኬ ለምን እንደዚያ አይነት ፕራንክ አደረጋል ለምን እንደዛ አላት ምናምን አትበሉ፣ ማለት ያስ ብላችኋል። ለምን ይሆናል ሌለ ከውዴት አንጣር ነው። ነገር ግን አንዳንድ ጊዜ ደግሞ መረዳት አለብን። አሁን ብሩኬም ሀይሚም ሰው አገር ነው ያሉ። ሰው አገር ሆነው ደግሞ ሁለቱም የሆነ ስህተት ቢሰሩ መውቀስ የለብንም። እንግዲህ ኢትዮጵያ ሲሄዱ እንወቅሳችኋለን ሁለቱን የሚወቀስ ነገር ካገኘን አሁን ግን ሊዝናኑ ነው የመጡት፣ ማስከፋት የለብንም። ሲጀመርም ብሩኬ ፕራንኩን ከማድረጉ በፊት በጣም ቤተሰብን አስፈቅዷል። እንደገና ደግሞ ተናግሯል። በቃ አሌለ አንዳንድ ነገሮችን አውርቶ ነው ወደ ገደለው የገባው እንጂ ዝም ብሎ አይደለም ዳይሬክት ፕራንክ ያደረገው። ሃይሚን ብዙ ጊዜ የሚናገራ ስለ ሴት ይጨነቃል፣ ስለ ሴት ልጅ ክብር የሚጨነቅ ወንድ ነው። ራሳቸውን ጠብቁ ይላል፣ ብዙ ነገሮችን እንትን ይላል እና ለዛም ለዛም ነው አብዛኛውን ጊዜ ብሩኬ ለምን እንደዚህ ምናምን ብለን የማንወቅ ሰው ማለት ነው። ያንን ስለተረዳን የተረዳን፣ ያልተረዱ ደግሞ እነዚህ የሰብስክራይብ እና የላይክ ጥማት ያለባቸው እንግዲህ ናዳ ናዳ የሚያክል ቃል ያወርዱበታል ለብሩኬ። ዛሬ እንግዲህ ብሩኬ ቻለው፣ እውነቴን ነው። ሀይሚዬ ግን በጣም ተከፍታለች። ውዱቼ እኔ የሆነ ምን እንደምላችሁ አላቅም ማለት እንግዲህ ብሩኬን ያስከፋት ብሩኬ ማስከፋትንም እንደምትችለው መለመኑንም እንደዛው ማባበል አለብክ። አባብላት፣ እኔ እንድታባብላት እንፈልጋለን። ያው አወራት አለውኝ ምናምን ነገር ብሏል። ፊቷ ፈገግ ሳትል ነው ወደ ሩማ ተመልሰ ሄደችው። እንግዲህ ይህንን ነው እኔ ማለት የምፈልገው ቤተሰብ እንዲሁም የሆነ ነገር ሰምቼ ብሩኬን እና ሀይሚን እኮ ዱባይ ያመጧቸው የመዳም ቅማሞች እኮ ናቸው። ቪዲዮ አሰሪ ሞይ ቃል እየተብየ የሆነ ቴክስት ተልኮልኝ ከዛ ሳኩኝ ማለት በረጅሙ ቪዲዮ ሰራበት አለው ምናምን ነገር ምናምን ብዬ ተውኩቴ ማለት ነው። ማለት እንደዛ አይነት ግን የድንቁረና ሀሳብ ያላቸው ሰዎች መቼ ነው ከድንቁረናችሁ የምትወጡት? ማለት ብሩኬንና ሀይሚ እኮ እዛ ጋር ገንዘብ አላቸው። ምን ነው ይሆናል? የለ ገንዘብ እንደሌላቸው ምንም ገንዘብ እንደሌላቸው ምናምን አርጋችሁ የምታስቡት አረተው እውነቴን ነው ብላችሁ። እንዲሁ ራሴ የምሳሌ አርግ ልጥቀስላችሁ ብሩኬንና ሀይሚ ማለት ነው። እኔ እዚ መዳም ቤት ሰርቼ ከማገኘው ገንዘብ የተሻለ ገንዘብ ያገኛሉ እነዚህ ልጆች ማለት ነው። ራሴ ምሳሌ ያደረኩትኝ ቤተሰብ እነዛን ግለሰቦች ምሳሌ አርጌ መናገር አልፈልግም። ለምን ራሳችሁን ከባለጌ ሰው ጋር አታወዳድሩ። አለቀ። እንደዛ ነው። ማነጣጠር አልፈልግም በሚለው ነው። እና ስማቸውን አታጥፉ። እነዚህ ልጆችን ሊዝናኑ ነው የመጡት። ፈታ ይበሉ። ካደረጉም ራሱ የመዳም ቅማሞች ይሄንን ማድረግ ስለሚችሉ ስላላቸው ነው ያደረጉላቸው። አለቀ። ይሄ ነው እኔ ምላሽ የምሰጠው። እና ለእንደዚህ አይነት ወሬ የእኔ ውድ ቤተሰቦች ቦታ አትስጡ። በተለይ ደግሞ የሃይሚ ወዳጆች እንደዚህ አይነት ነገር ስሰሙ፣ በዚህ ሰምታችሁ፣ በዚህኛው አፍስሱት፣ አትስሙ። እነዚህ ምቀኛ ናቸው ሾካካ ናቸው። ምን አውርተን እነዚህ ልጆች እናጣላ። በቃ ሰሞኑ ብሩኬና ሀይሚ ፈታ እያሉ አይደለ እነ ጠንፌ ኩሮሌክስ አዘጋጅተው እየተጎነጩ፣ ያ ኩሮሌክስ አናታቸው ላይ ሲወጣ ምን እናውራ ይላሉ። ገባችሁ? ሲያሰክራቸው ማለት ነው። ምን እናውራ፣ ምን አውርተን እነዚህ